ስማችሁን ከየት መጣችሁ? ምን ሆነላችሁ? ስሜ ወርቅነሽ ገመችሁ እባላለሁ። የመጣው ከአምቦ ነው። 2016 ነው እዚህ የመጣሁት። ነቢይ መስፍን እጅ ጭኖ ነው ጸልዮልኝ፣ እቺን ልጅ አግኝቼ የመጣሁት። ወርቅነሽ ከስንት አመት በኋላ ወለድሽ? የእግዚአብሔር ሰው ምን ብሎ እጁን ጫነለሽ? አምስት አመት በትዳር አምስት አመት ቆየሽ? በትዳር አምስት አመት ነው ቆየሁት። ጭንገፋ የለም የእኔ ዝም ነው። ከዛ ሕክምና አምቦ ውስጥ ታክሜ ነበረ። ስታከም የቱቦ የማፀን ቱቦ ጥበት ነው አሉኝ። ምን ሆኗል አሉ የማፀን ቱቦ ጥበት ጥበት ነው አሉኝ። ከዛ እዚህ መጣሁ አዲስ አበባ ወደዚህ ተልኬ ማለት ነው። የት ጻፉልሽ? ዓለም ጤና ነው። ግን ከዛ ማፀኔ ተቆረጠ እዚህ። ማፀኔ ተቆረጠ እዚህ እሺ። ከተቆረጠ በኋላ ደግሞ ልጅ አገኛለሁ ብዬ ሁለት አመት ጠበኩት። ሁለት አመት ሙሉ ልጅ የለም። እንዳጋጣሚ እኔ ጴንጤ አይደለሁም ኦርቶዶክስ ነኝ። እሱ ጴንጤ ነው። ቲቪው ቤት ውስጥ ስከፈት እራሱ አልወድም። ለምን አማኝ አይደለሁም። ከዛ አንድ ቀን ዝም ብዬ ዲሽ ሲበላሽ አሰርቼ የነቢይ መስፍን አዩ። ይኸው ልጅ ይሰጣል ለማጽ የተቆረጠ ማህፀን እየሰጠ የሞቴ ልጅ እየተነሳ ለኔ እንዴት ይከለክላል ብዬ ወስኜ ነበር። እኔ ትዳሬ ልፈታ በቃ ልጅ የለኝም ብዬ ማለት ነው። መውለድ ስለማች አዎ ከዛ 2016 እዚህ መጣሁ። መች መጣችሁ? ሁለት አምስተኛ ወር ላይ ነው መጣ ነው። እሺ። አንድ ላይ አንድ ነው መጣሁ። ኦኬ። ቤቴል ጸሎት ማዕከል ከካሜራ ቀረጻ ውጭ እዚ መጣሁ ችግሬን ነብይ ነገርኩት። ስነግሮ ሴት ልጅ ትወልጃለሽ መተሽ መስክሪ ብቻ አለኝ። ሴት ልጅ ትወልጃለሽ መተሽ መስክሪ አለኝ። ማህፀን ተቆርጦ ተቆርጦ ማህፀን የለም። በቃ እኔ ትዳሬ ልፈታ ነው። እሺ ቲካላ ሀዳስ ሰፊነ ማሀዳስ ዛሬ አይቻልም የሚባል ነገር በእናንተ ህይወት ውስጥ በኢየሱስ ስም ይቻላል። እስቲ የናዝሬቱ ኢየሱስ በሎ፣ የኔን ነገር በሎ፣ ይችላል በሎ እጅ ጫንና ሴት ልጅ ተወልጃለሽ አለሽ። ሴት ልጅ ተወልጃለሽ መተሽ መስክሪ አለኝ። እሺ ከዛ እዚህ የመጣው ጊዜ ፕሬዚዳንት አጥቤ መጣው አ ካውን ከ2016 ላይ ልጅ ካልሰጠኝ 2017 ላይ ፈታለሁ ባለን ብዬ ወስኜ ነው መጣውት አላካ እሺ እሷ አሁን ለኔ ጥሩ ሰው ነው። ሁለታችን እንለፋለን፣ ግን ልጅ የለንም። በዚህ መሃል ባቃ የውድርኩ ልለየው ነው ባቃ። ለምን ልጅ የለም ግዴታ ልጅ ያስፈልጋል። ሰው ልጅ ማናያችንም፣ ሴት ልጅ ደግሞ ልጅ ካጣች አስቡ፣ ቤተሰብ አስቡ፣ ጎረቤት አስቡ። እኔ የምሰራበት ቦታ ብዙ ጊዜ ሴቶች ጋር ነው ሙሉ ስራዬ ቦታ ማለት ነው። ልጅ ቶልጅም እንደ ይሉኛል ብዙ ነገር ይሉኛል። ምንድን ነው ስራ ስራ? ጸጉር ቤት ነው የምሰራው እና ብዙ ጊዜ በቃ የሚመጡት ሴቶች አገብተሻ ሳታገቢ ቆይተሻል፣ አገብተሽ ደግሞ ልጅ የለሽም፣ ነው ሙሉኝ ብዙ ነገር ነው ሙሉኝ ነበረ ግን እሱ ከፈጣሪ ስለሆነ እግዚአብሔር እኔን አስቦኝ እዚህም አምኜ ቃል ወጥቶልኝ ነው ይመስል እቺ የመሰለች ቆንጆ ሴት ልጅ እሺ ዋው ለጌታ ለኢየሱስ የእግዚአብሔር ሰው ሴት ልጅ ትወልጃለሻለሽ ሴት ልጅ ትወልጃለሻለሽ ከዚህ ማን ተመለሰች ጸነሽ ጸሎ ኮነ ሲሆን አልትራሳውንድ ስል እስከምወልድ ድረስ ደግሞ ወንድ ልጅ ነው አልትራሳውንዱ አዎ ወንድ ልጅ ነው ማለት እኔ ግን ስላማንኩ ቆይ ይሳሳታል እንዴ የማይሳሳት የልዑል አይነ እዚህ ቤት አለ ዛሬ ጠላት ያለው ሳይሆን ሰይጣን ያለው ሳይሆን ሐኪሞች ያሉት ሳይሆን ያሹ መረጃ ያለው ሳይሆን ሰማይ ያለው አንቺ ቤት ይሆናል። እስቲ በእኔ ቤት በሉ፣ እግዚአብሔር ያለው ብቻ ይሆናል። ከዛ ወንድ ልጅ እሱ ላይ ለሱ ጋብቻ ወንድ ልጅ ነው አሉኝ አልኩት፣ እሱ ደስ አለ ጋባ። እኔ ደግሞ ቃሉ ስለወጣልኝ ሴልኝ ነው፣ ለምን ሁሌ እከታተላለሁ

ኦብስኔት ኦብስኔት፣ ታግሰን በአማርኛ ታግሰን ነው። በኦሮምኛ ኦብስኔት ታግሼ ታግሼ ነው አገኘው ማለት ነው። ኦብስኔት እሱ ነው።

ሁንድ ኬሰኑ ኮታ ስት ርማዳ ዋቀዮ ዋንተ ሲን በርባደን ሲንፍገናን ጀ አሜን ኢየሱስ ሲባረል ልክ እንደ አንቺ ልጅ በማጣት አንገት በመድፋት የሰው ምላስ ገርፏቸው ትዳራቸው ሊፈቱ በቋፍ ያሉ ብዙ ሰዎች እዚህም በቤታቸውም ሊኖሩ ይችላሉና ታገሱ። እግዚአብሔር ልጅ ይሰጣል። ለእኔ ልጅ ሰጥቶኛል፣ ከተቆረጠ ማፀን። እዚህ ቤትኑ እግዚአብሔር በነቢይ መስፍን አልፎ ልጅ ይሰጣል ብለሽ እስቲ ጋብዣቸው ኑ እንደኔ የተቸገራችሁ እንደኔ የተሰቃያችሁ ብዙ ሰዎች አሉ፣ ብዙ ጓደኞች አሉ፣ ልጃተው ብዙ ትዳራቸውን የፈተው አሉ። ስነግራቸው ሌላ ነገር ይችላል፣ ሌላ ነገር ሊያወሩ ይችላሉ። እኔ እውነት ነው ይሄውን ልጅ ተሸክሜ መጥቻለሁ። ግን ወርቄት ልጅ ተሸክማ ትመጣለች ብሎ ማንም የገመተ የለም፣ ቤተሰብ ሁሉ አልገመቱም። ይሄ ሁሉ ማለት ነው ፊት ነው አሉኝ እንጂ ከእሱ ጋር ኑሩ አላሉኝ። ዛሬ ግን ፊታችሁ ቆም ያለው ልጅ ተሸክሜ ኑ፣ የትም ያላችሁ ሁሉ ኑ፣ ከተቆረጠ ማፀን ውስጥ ልጅ ጌታ እንደሰጠሽ ይሄው፣ ከተቆረጠ ማፀን ውስጥ ነው ስነግራችሁ፣ ቀልድ ሊመስለው ይችላል። የተሰቃየሁት እኔ ነኝ የማውቀው። በሽተኛ ነበርኩ። የኩላሊት በሽተኛ መስክሬ ነበር፣ ከዚህም በፊት ከካሜራ ውጪ ማለት ነው። ግን ልጅም የለኝም ብዬ ሳለግስ ኩላሊት ይታመማለሁ፣ ጮጋራ ይታመማለሁ። ግን እዚህ ቤት ረግጬ ስለገባሁ ብቻ ድኛለሁ። እኔ የመስፍን አምላክ እጄ ነቅቶኝ ቃሉን እንደተናገረ ቃሉን ስለፈጸመ ኑ፣ ቤታችሁ እዚህ ብቻ ግቢ ከገባችሁ ትድናላችሁ የፈለጋችሁን ሁሉ ወስዳችሁ ነው የምትሄዱ። እኔ ወስጄ ነው የሄድኩት። አንድ በቃ እንደዚህ እንደሚታዩኝ አይደለም፣ እኔ ሰው አልመስልም ነበረ። ሰው ሳይን ግን ልጅ አትወልጂም ብል ቤተሰብ ሁሉ ጠልቶኛል፣ በሱ ምክንያት ልጅ ማጣቴ። ግን ቤተሰቤ በአመቺሳ ሳ በሌላ ነገር ነው የምኖሩት። እች ሲወልድ አመቺሳ አታመጪም ስሉኝ፣ እኔ ሰጠኝ አመቺሳ ሳይሆን የነብኝ መስፍን ነው ሰጠኝ ነው አልኳቸው። እስቲ የሰጣት እስቲ ኢየሱስ መልልታአንተ የምለው ፊት ያው እኛን ጴንጦቹን አትወጅንም ነበር በጣም ኢየሱስንም አትወጅም ነበር በጣም ኢየሱስን ወዳለ፣ ግን ጴንጦቹን አልወድም በጣም ለምን? እኔ ኦርቶዶክስ ነኝ። እሱን ራሱ ቃወማለሁ ነበር በጣም ቤት ውስጥ እና፣ አሁንስ ይሄ እየጠላሽው ኢየሱስ ወደ ቤትሽ ገባ። በጣም ቤቴ ገባ። ሜዳ ላይ እየመሰከርኩ ብሄድ እኔ አላፍርበትም። አሁን ያድናል። እልልታ ላንተ ይሁን ጌታ። ሲሆን ሳይሆን ኢየሱስ ነው ሲሆን ሊ ተነስቼ ጸበል ምናምን ሲሄድ እስቲ ተይ ይመኝ እስቲ። ኢየሱስ ጌታ ነው። አሁን ኢየሱስን አመንሹ ኢየሱስን አምኜ ነው፣ ይሄው በቃ አምኜ ያለው ትምህርቱን እየተማርክ ነው። እዛ ሰፈራችን ማለት ነው። ቤተ ክርስቲያን ገባሽ አ ለረዳት ለኢየሱስ ክብር እልልታ